ሌላው ዛሬ የተሰራጨው የድምፅ ቅጅ አለ። እሱም በተመለከተ የድርድር ሀሳብን በተመለከተ የቅድመ አመቻች ጉዳይ የተለቀቀ የስልክ ጉዳይ አለ። ይህንን በተመለከተ የሚመለከታቸውን የአማራ ህዝባዊ ፋኖ ድርጅት ከፍተኛ መሪዎችን በሚዲያ በጉዳዩ ላይ ዝርዝር ማብራሪያ እንዲሰጡበት ለማድረግ በዚህ በኩል እንግዲህ ይህንን ከሰማው በኋላ ስልኮች እንደዋውያለው ቀጠሮ ሰጥተዋል። ምላሽ የሚሰጡበት ይሆናል። ድርድር ያዋጣል ወይስ አያዋጣም ድርድር በዚህ አሁን ባለው ሁኔታ የህዝብ ጥያቄዎችን ያስመልሳል፣ አያስመልስም የሚለውን እንደ ድርጅት ያለ አቋም ከሆነ የሚያውቁትም የማያውቁትም ከሆነ በጉዳዩ ላይ ምላሽ የሚሰጡ መሆኑን የነገሩኝ አሉ። እንግዲህ በመሀል ደግሞ አንድ ለሞራልም የሚሆንና ሁኔታውን የተረዳ ጽሁፍ ሞዋ ከሚል የቴሌግራም ገጽ ላይ ያገኘሁትን ላጋራችሁ። ቀመረ ፋሽስታዊ ፍረጃ ጅራፍ እና የአማራ ትግል ተቃራኒ ሆኖ ቀጥሏል። በሳልሳዊ በአዴንነት ላለመከሰስ እንዲሁም ደግሞ በእስክንድር ጀሌነት ላለመፈረጅ ራሱን እያሸሸ ያለው የአማራ ንጥር ታጋይ አርምሞን የመረጠው ስመ ልሂቅ እና ፈሪ በፋኖ ትግል ተስፋ የቆረጠው ሁሉ የውር ድንብር ግብሩና መጨረሻው ለፋሽስታዊ አገዛዝ አጋዥ አቅም ሆኖ መውጣት ነው። ሳልሳዊ በአዴን እና የእስክንድር ጀሌ የሚሉት የጎራ መፈራረጅ አውድ በጥንቃቄ አስልቶ የቀመረው አምበል ብሎ ወደ ቦምብነት ደረጃ ያሳደገው አገዛዙ ነው። አንድ ወጥ አማራዊ ድርጅት ከመምጣቱ በፊት የማይታረቁ ሊጠፋፉ የሚፈልጉ አንጃዎች በትግሉ መካከል ማዋለድ አስፈላጊ መሆኑን ያመነበት ፋሽስቱ የአማራ ጠላት በሁለቱም በኩል ረብጣ ተከፋይ ደህንነቶችን በፋኖ መካከል፣ ዲያስፖራና አክቲቪስቶች መካከል አስርጎ በማስገባት እቅዱን በጥበብ እያሳካ ነው። ሁሉም ግለሰብ ሁሉ ግለሰብ አስመላኪ ጎጥና አውራጃን አሽሞልማኝ የሕልውና ትግሉን ለጎጥ ቡድና ጥቅሞች ለመሸጥ የሚፍጨረጨር ድውይ አማራዊ የወርድና የድንክ አስመሳይ የምላስ ነብር የሶፋ ተዋጫሪ ድመቶች ተወልደዋል ይላል ጽሑፉ። እነዚህ ቡድኖች እንዲፈጠሩ ከጽንስ ጀምሮ በደህንነቶች በስመ ጋዜጠኞች፣ አክቲቪስቶች በኩል ፕሮፓጋንዳ ሸፍጥ፣ ሴራ የሰራው አገዛዙ፣ በመጨረሻም ሳትቶለት የጎራ መፈራረጁን አየሩን ተቆጣጥሯል። ፋሽስታዊ አገዛዙ ከመፈረጅ ከመዋጋት ይልቅ እርስ በርስ ማፈራረጅና ማተላለቅ የመረጠበት ገሃድ ሆኖ ታይቷል። ይህ ደግሞ በጥንቃቄ ሩቅ አስቦ የሰራው ውጤታማ የጠላት ስራ ፍሬ ነው። ህወሀትና ብልጽግና እጅግ ፍርሃትና በፍርሃት በመራድ የሚጓጉት የአማራ ትግል ውስጥ ያሳኩት ታላቅ ነገር ሆኗል። አማራ ፋኖ፣ አማራ ኃይሎች አንድ እንዳይሆኑ መከፋፈል ሴራ ላይ ይገኛል። ጓዶች በሁለቱ ጎራ ውስጥ ውጭም ገብተን ያስተዋል ነው ሀቅ፣ የፋኖ አንድነት ማጣት ዋናው ምክንያት ተጋላጭ እና በህዝብ የተነገረው አይደለም፣ የሚፈራረጁበትም አይደለም፣ አንዱ አንዱን የሚከስበትም የፍረጃ አባባል በሁለቱም አምነው የሚቀበሉትም አይደለም። ሆኖም ለውይይት እንኳ ትግስት የሌላቸው ሆነዋል። ይህ ምን ይሆናል? ምን ይነግረናል? በዚህ ጎራ ውስጥ የሴራ የታጠቁ የጠላት ቅጥረኞች ሰርገው እንደገቡ ነው። እነዚህ ሰርጎ ገቦች ከላይም ከታችም በንቁ ሰራዊቱ ክንዶች ፊት ተጠርገው ወጥተው አዲስ አማራ ድርጅት ትውልድ ወደፊት ካልመጣ ካሁን በፊት በምናያቸው ጥበብ የጎደለው አውራዎች ተስፋ ማየት አንችልም ይላል እንግዲህ ሞ የሚባል የቴሌግራም ገጽ ላይ ነው የተወሰደው ይህንን የሚያዝያ አምስት የተጻፈ ጽሁፍ ያው እንግዲህ ለሞራል ተጠያቂነትም በዚህም በዛ ሆኖ ሁኔታዎችን አቅሎ ለሚመለከተው ሰው በኋላ በዚህ አጠቃላይ የእርስ በርስ የፋኖ ትግል ውስጥ ብልጽግና ዘላለማዊ ስልጣኑን ሲያጸና ከማየት የሞራል ተጠያቂ እንዳለመም በሚዲያም በግለሰብም እነዚህ አይነት ሀሳቦችን የሚያስተምሩ ነገሮችን በወቅቱ መናገር የሞራል ተጠያቂነትን ከዘላለማዊ ጸጸትም የሚያወጣ ስለሆነ ነው። ወደ መረጃዎች ይሄዳለው። ወደ መረጃዎች ሲሄድ የራያ የአካባቢ ያለው ሁኔታ በተመለከተ የኢትዮጵያ ሰብዓዊ መብቶች ኮሚሽን ያወጣውን ሪፖርት በመቃወም የራያ እና የአካባቢው የአማራ ተወካይ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት እና እንዲሁም ደግሞ የአካባቢው አስተዳደር አባላት ምላሽ ሰጥተዋል። ሰሞኑን የኢትዮጵያ ሰብዓዊ ኮሚሽን ያወጣውን ሪፖርት በተመለከተ እንግዲህ ሪፖርቱን በተመለከተ ነው ተቃውሟቸውን ያቀረቡት የራያ እና ጠለምት ተመላሽ እና ተፈናቃዮች ከትግራይ የተፈናቀሉ ችግር ላይ ናቸው የሚለውን ጉዳይ በተመለከተ መሬት ላይ ያለውን እውነታ የካደ ሪፖርት ነው የቀረበው በሚል ነው ይህንን ምላሽ የሰጡት። ኮሚሽኑ ሪፖርት ያቀረበው ተፈናቃዮች የሚጠብቃቸው ኃይል ያስፈልጋቸዋል፣ ተመላሽ ተፈናቃዮች ከፍተኛ ስጋት ውስጥ ነው ያሉት፣ ተፈናቃዮች ተመልሰው እየተፈናቀሉ ነው የሚል ሪፖርት ማቅረቡን ተከትሎ ኮሚሽኑ ከራያ አባቶች የቀረበለትን ባለዘጠኝ ገጽ በራያና በአካባቢው የህወሓት ታጣቂዎች በነገራችን ላይ ትላንትና ሚያዝያ አምስት አራተኛ ዙር ወረር አድርገው አለማጣ ከተማን ከያዙ አንድ አመት ሞላቸው። ከዛ ጊዜ ጀምሮ በአካባቢው እንግዲህ በተባበሩ መንግስታት ድርጅት ሪፖርት መሰረት ከ ሃምሳ ሺህ በላይ ሰዎች ተፈናቅለው ከአለማጣ ከተማ ወደ ቆቦ ሄደዋል። ብዙዎቹ ይመለሱ ባሉበት ሁኔታ እርዳታ ከማቅረብ አንጻርም ያለው ችግር ይታወቃል። ከዚህ አንጻር የራያ አባቶች ያቀረቡት ባለ ዘጠኝ ገጽ ሪፖርት አካባቢው በህወሓት ታጣቂዎች የደረሰበት ያለው ሁኔታ በተመለከተ አንድም ኮሚሽኑ ያካተተው ሪፖርት የለም፣ ባላይ ያልፎታል። የተፈናቀለው የራያ ህዝብ ነው ይላሉ። ለኢትዮ ፎከስ ምላሽ ሰጡ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት፣ የተፈናቀለው የራያ ለማጣ ህዝብ ነው። በሚገርም ሁኔታ ከተማው ውስጥ የተፈናቀለ ህዝብ አለ ነው የሚሉት። ለምሳሌ ዜሮ አምስት እና ዜሮ አራት አካባቢ የነበረው ነባሩ ህዝብ የህዋት ታጣቂዎች አርሚ 25 አርሚ 24 አርሚ 43 በአካባቢው መጥተው መስፈራቸውን ተከትሎ ጠዋት ማታ መንቀሳቀስ ስለማይችል የከተማውን ቀበሌ የ05 እና 04ን ለቆ 01፣ 07፣ 03 ተብሎ ወደሚጠሩት ቀበሌዎች ከተማ ውስጥም ህዝብ ተፈናቅሏል። ይህንን ያደረጉት የህዋት ታጣቂዎች ናቸው። ታጥቀው የገቡ ተፈናቃዮች አይደሉም። ህዋትም ወደዚህ ያመጣው ተፈናቃዮችን አይደለም። 05 እና 04 የህወሀት ታጣቂዎች ካምፕ ነው ብሏል። የሰብዓዊ መብት ኮሚሽን የተዛባ ፖለቲካ ይዘት ያለው መግለጫ ነው ያወጣው። በዚህ ጉዳይ ላይ የራያ ወሎ አማራ ማንነት አስመላሽ ኮሚቴ ይፋዊ ጋዜጣዊ መግለጫ እንደሚሰጥ እንደዚሁ ጥቆማ ሰጥቷል። ሰብዓዊ መብት ኮሚሽኑ ይህንን ሪፖርት ያወጣው ይላሉ፣ ፖለቲካዊ ውግንናን ይዞ ሰሞኑን መቀሌ ውስጥ የነበረን ስብሰባ ምክንያት በማድረግ መቀሌ የታጣቂዎችን ትጥቅ መፍታትና የመልሶ መቋቋም ተሃድሶ ፕሮግራም ዲዲአር የሚባለውን የፕሪቶሪያን ሰላም ስምምነት ላለማስፈጸም ያቀረበው ቅድመ ሁኔታ ነው ህወሃት ስለዚህ ይህንን እንደ ሪፖርት አድርጎ ማቅረብ በራያ ህዝብ ላይ እንደዚሁ እንግዲህ በራያ ህዝብ የማንነት ጥያቄ ላይ የመቀለድ ነው ይሄ በተደጋጋሚ ያቀረብነው ጉዳይ ነው ብለዋል ምላሽና መግለጫ ሲሰጡ እሱም ዝርዝር የሚቀርብ ይሆናል ሌላው ወደ ወልቃይት የሚወስደን ነው ወልቃይት ሙሉ በሙሉ የስልክ የኢንተርኔት አገልግሎት ተቋርጧል በተለይ ከፊል ምዕራብ ጎንደርንም የጨመረ ነው የተቋረጠው። በወልቃይት ሰቲት ሁመራ ዞን በዘጠኙም ወረዳና ከተማ አስተዳደሮች ሙሉ በሙሉ የኢንተርኔትና የስልክ አገልግሎት ከተቋረጠ ዛሬ ሶስተኛ ቀኑን ይዟል። ምክንያቱ ምን እንደሆነ አልታወቀም። በአካባቢያው ከፍተኛ ስጋት ነው ያለው። ኢንተርኔት ከተቋረጠ ስልክ ከተቋረጠ ምን ሊሆን ይችላል የሚለው። እስካሁን ባለው መረጃ ግን የዞኑ አስተዳደር አባላት በተለያዩ አካባቢዎች ላሉ ሰዎች እንግዲህ በላኩት መልእክት የተለየ ነገር የለም ነው የተባለው። ለማረጋገጥም የተሻለው እሱን ነው፣ ግን የስልክ አገልግሎት ሙሉ በሙሉ ተቋርጧል። ሌላው የኦነግ ያወጣውን መግለጫ ወደ ግንባር መረጃዎች ከመሄድ በፊት ኦነግ ያወጣውን መግለጫ እንዲሁ ባጭሩ ላድርሳችሁ። ኦነግ አብይ አህመድ ወቅታዊ ፕሮጀክት ብሎ ያወጣው መግለጫ አለ። በዚህም እንግዲህ አራት ነገሮችን እያደረገ ነው፣ ወቅታዊ ፕሮጀክቶችም እነዚህ ናቸው ሲል ኦነግ በመግለጫ አውጥተዋል። አንደኛ፣ ብሔር ግጭት ብሔር ተኮር ግጭትን መቀስቀስ፣ እገታ፣ ዝርፊያ፣ ግድያ የመሳሰሉትን የሚሰሩ የብልጽግና ሰዎችን ማሰማራት ካሁን በፊት በዚህ የተፈጸሙትን በሸኔ በማላክ እና በተለይ ይህን እዚህ ጋር በተያያዘ ሰፊ ፕሮፓጋንዳ መስራትና ግጭት መቀስቀስ። ሁለተኛው በሆሩ ጉሩ ወለጋ ዞን በመሳሰሉት ቀጠናዎች እንደዚህ ኦሮሞን በመጨፍጨፍ ወይም ደግሞ አማራውን በመጨፍጨፍ የብሔር ግጭት እንዲነሳ እና እልቂት እንዲመጣ የእልቂት ፊሽካ መንፋት እቅዶቹ ናቸው ብሏል። ወለጋን እንደ ወልቃይት ማድረግም ፍላጎቱ ነው የሚል ሪፖርት መግለጫ አውጥቷል። በወለጋ መጠነ ሰፊ እንቅስቃሴ እየተደረገ ነው ያለው ይህም እንግዲህ እንደ ወልቃይት ወለጋን እንደ ወልቃይት ለማድረግ እየሰራ ነው ሲል ኦነግ ክስ አቅርቧል። ሌላው የተደራጀና ሀሰተኛ ዘመቻ በልዩ ልዩ በተመረጡ ጥቅመኛ የኦሮሞ ዲያስፖራ ካድሬዎች የቀድሞ ቄሮ መሪዎች፣ እና የቄሮ አባላት እንደዚሁ የተቀናጀ ዘመቻ መክፈት ነው ብሏል። ሌላው አሻንጉሊት ተቃዋሚዎችን ማምጣት እንደዚሁ አንዱ ፕሮጀክት ነው የብልጽግና ብሏል። ከብልጽግና ቤት ባሉ አማካሪ ቲንክ ታንክ ቡድን ሌሎች በሚባሉትን ሰብስቡ አንድ የፖለቲካ ቡድን በማምጣትና በምክክር ኮሚሽኑ እንዲሁም ደግሞ በፖለቲካ ውክልናው ሙሉ በሙሉ ቦታዎችን የመያዝ እንቅስቃሴ እያደረገ ነው ሲል ኦነግ እንግዲህ ብልጽግና ሴራያ ሴረቢ ነው ሲል ይህንን ገልጿል። ሌላው ቢቢሲ ይዞት የወጣው ሪፖርት አለ። ዛሬ ብዙዎቹ ይህንን አንብበውታል። ምናልባትም ያላነበባችሁ ካሉ ካላችሁ ልታነቡ ትችላላችሁ። በአማራ ክልል ጦርነቱ ጋር በተያያዘ እየሆነ ያለውን አስከፊ ታሪኮችን ተያያዥ ሪፖርቶችን በዝርዝር ይዘው ወጥተዋል። በቢቢሲ ባወጣው ሪፖርት መሰረት ባለፉት ስድስት ወራት ብቻ በትንሹ 148 እናቶች በጦርነት ምክንያት ሆስፒታል ሳይደርሱ በወሊድ ምክንያት ህይወታቸው አልፏል። ሰባ በላይ ሰዎች በወባ በሽታ መታከም መዳን እየቻሉ ህይወታቸው አልፏል። 4.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ ይገኛሉ። ይህ የሚፈጥረው እንግዲህ አጠቃላይ ማህበራዊ ኢኮኖሚያዊ ቀውስ በቀላሉ የሚታይ አይደለም ስነልቦናዊ ቀውሱም በቀላሉ የሚታይ አይደለም ነዋሪዎችን በማናገር ነው እንግዲህ ቢቢሲ የሆነ ሪፖርት ያዘጋጀው በላሊበላ እና በተለያዩ ከተሞች ነዋሪዎችን አነጋግረዋል በላሊበላ ከቱሪዝም ዘርፍ ጋር የነበረውን አጠቃላይ ሁኔታና አሁን ያለበትን ደረጃ በተመለከተ ሪፖርቱ በዝርዝር አካቷል። የመንግስት ሰራተኞች ጾም ማደርን በተመለከተ እንደዚሁ ሪፖርቱ ላይ አካቷል። የከተማ ኗሪዎች ያሉበትን አጠቃላይ ሁኔታ የሸቀጦች ዋጋ ከእጥፍ በላይ መጨመር፣ ከፍተኛ የሆነ የሸቀጦች እንቅስቃሴ ከቦታ ቦታ አለመኖር በተለያዩ ከተሞች ያናገራቸው ቢቢሲ ነጋዴዎችንም ተጠቃሚዎችንም በተመለከተ እንግዲህ ያለውን አጠቃላይ አስከፊ ችግር ስዕላዊ መግለጫ በሚሰጥ መንገድ ሪፖርት አዘጋጅቷል። መምህራንን በተመለከተም እንደዚሁ መምህራን ባለው ሁኔታ ምክንያት የቤት እቃቸውን እየሸጡ ኑሯቸውን እየገፉ ነው። አስቸጋሪ ኑሮ እየገፉ ነው። እንግዲህ ወትሮም ደመወዛቸው በቂ አይደለም። አሁን ደግሞ ደመወዝ በመቋረጡ ምክንያት እንግዲህ የቤት እቃቸውን ጭምር እየሸጡ ኑሮ እየገፉ እንደሚገኙ ያው ቢቢሲ በሪፖርቱ አውጥቷል። በሁለት ቦታዎች ላይ የተለያየ ህይወት ያለውን መልክም ቢቢሲ አውጥቷል። ፋኖ በተቆጣጠራቸው አካባቢዎች የማህበረሰቡ ህይወት መልኩ ምን ይመስላል፣ የመንግስት ኃይሎች በተቆጣጠሯቸው አካባቢዎች ያለው የማህበረሰቡ ህይወት መልክ ምን ይመስላል የሚለውን በሪፖርቱ በዝርዝር ይዟል። ቢቢሲ በፋኖ በተቆጣጠራቸው አካባቢ ያለው ህዝብ የኑሮ መልኩ እንግዲህ በዚህ አካባቢ መድኃኒት ሕክምና፣ ሌሎች ቁሳቁሶች እንዳይደርሱ ይደረጋል። በመንግስት በተቆጣጠራቸው አካባቢዎች ደግሞ ያሉ የፋኖ ቤተሰቦች ናቸው በሚል እንደዚሁም ደግሞ የፋኖ ደጋፊ ናቸው በሚል በማህበረሰቡ ላይ የሚደርሰውን ግፍና ሰቆቃ በተመለከተ እንግዲህ በየቀኑ በዚህ ሚዲያ የሚቀርቡትን ጉዳዮች በተመለከተ ስዕላዊ መረጃ የሚሰጥ መንገድ ሪፖርቱን አዘጋጅቷል። ተመልከቱት። የሳትራት የሆነችው የአራት ወር ጨቅላ ሕፃንን ይህንን እንግዲህ በእርስ ይዞት የወጣው ነው። እሱን አሳዛኝ ታሪክ ይዞ ወጥቷል። የእናት ምጥ እና የቤተሰቡ ጭንቀት እንግዲህ በምጥ የተያዘች እናት እና የቤተሰቡን ጭንቀት በተመለከተ እንደዚሁ የነበረውን አጠቃላይ ሁኔታ የሚያሳይ ስዕል ግለሰባዊ ታሪክን አካቶ ይዞ ቀርቧል። የመጨረሻ የሌለው ጦርነት ጉዳይን በተመለከተ እንደዚሁ እንግዲህ ይህንንም በዝርዝር ካስቃኘ በኋላ መውጫ መንገዱ ምንድን ነው በሚል ምሁራንን አናግሯል። ዶክተር የሽጥላ የተባሉትን የፖለቲካ ምሁር አናግሮ እውነተኛ ድርድር መደረግ መፍትሄው እንደሆነ ቢቢሲ አመላካች መፍትሄውን ይዞ ወጥቷል የቢቢሲን ሪፖርት ብታነቡት አማራ ክልል ከጦርነቱ ጋር በተያያዘ ያለውን ጥልቅ ግንዛቤ ትወስዱበታላችሁ ትረዱበታላችሁ ሌላው ከዚህ ከአማራ ክልል ጋር በተያያዘ እንደዚሁ በጦርነቱ ምክንያት የተሟላ የጤና አገልግሎት መስጠት እጅግ አስቸጋሪ መሆኑ ነው እየተገለጸ የሚገኘው በሌሊት ሰዎች ቢታመሙ ወደ ህክምና መድረስ አይችሉም ተሽከርካሪዎች መንቀሳቀስ አይችሉም ይሄ በኮማንድ ፖስት ምክንያት ነው ኮማንድ ፖስቱ ባለፈው ዓመት ግንቦት መጨረሻ ጊዜ ገደቡ አልቆ ተነሳ ቢባልም እስካሁን ድረስ ግን የቀጠለው ይኸው ሁኔታ ነው። በዚህ እንግዲህ በሌሊት የሚታሙ ሰዎች ያው ህይወታቸው ያልፋል እንጂ ሆስፒታል መሄድ አይችሉም፣ የትራንስፖርት እንቅስቃሴ ስለሌለ። የጤና ባለሙያዎች ማህበር ነው ይህንን የሚናገረው። የጤና ባለሙያዎች ማህበር ሰብሳቢ አቶ ሻምበል በሕክምና ባለሙያዎች ላይ የሚደርስ እስራት፣ ማንገላታት ተገቢነት የሌለው መሆኑንም ገልጿል። ባለሙያዎች ገለልተኛ ሆነው ነው የሚሰሩት፣ ሁሉንም ነው የሚያገለግሉት፣ ግን እየታሰሩ እየተንገላቱ ይገኛሉ። ይህ እንግልትና ስር ሊቆም ይገባል። ከዚህ ጋር በተያያዘ እንግዲህ ያልተመጣጠነ ክፍያ ወይም ደግሞ ዝቅተኛ ክፍያ ሐኪሞቹ በአግባቡ ስራቸው እንዳይሰሩ እንዳደረጋቸውም ገልጿል። ከሐኪሞች ጋር በተያያዘ ሰሞኑን በማህበራዊ ሚዲያዎች ጥሪ አለ ከክፍያ ጋር በተያያዘ የራሳችን ህይወት ሳናድን የሌሎችን ህይወት ማዳን ይከብደናል በሚል በማህበራዊ ሚዲያ ላይ የተደረጉ ያሉ ዘመቻዎች አሉ እነሱ ልትከታተሏቸው ትችላላችሁ። ወደ ሌላ መረጃ ሳልፍ የቀድሞ የመቀሌ ዩኒቨርሲቲ ፕሬዚዳንት በኋላም የህወሓት ማዕከላዊ ኮሚቴ እና በጦርነቱ ጊዜ እንደጌታቸው ረዳ በተለይ በትዊተር የጦርነቱ ሁኔታዎች ለዓለም ማህበረሰብ በማሳወቅ ከፍተኛ ሚና ከነበራቸው አንዱ የነበሩት ዶክተር ክንዳያ ገብረ ህይወት አሁን ሁለተኛ ተሿሚ ሆነዋል። ዶክተር ክንደያ ገብረ ህይወት የትምህርት ሚኒስቴር አማካሪ ዴታ ሆነው ነው የተሾሙት። ባለፈው ሚያዝያ ሶስት ደግሞ ጌታቸው ረዳ መሾሙ ይታወቃል። አሁን የቀድሞ የህወሀት ማዕከላዊ ኮሚቴ አባልና ከፍተኛ ባለስልጣን የነበሩት አሁን የፕሮፌሰር ብርሃኑ ነጋ የቀድሞ የግንቦት ሰባት ሊቀመንበር አማካሪ ሆነው በአንድ ቢሮ ተመድበዋል። እንግዲህ ለህወሀት በከፍተኛ ደረጃ ሁለተኛው ሰው ሹመት ሲሰጥ ነው። ጌታቸው ረዳ የምስራቅ አፍሪካ ጉዳዮች ተከታታይ የጠቅላይ ሚኒስትሩ አማካሪ በሚኒስትር ደረጃ ሆነው መሾሙ ይታወቃል። እንግዲህ የህዋ ሰዎች በተለይ የጊዜው አስተዳደሩ የነበሩትን ወደ ፌዴራል እያመጡ እየሾሙ ነው የሚገኙት። ትግራይ ውስጥ ያለውን ደግሞ የነ ደብረጽዮን ቡድን ስልጣኑን ተቆጣጥሯል። በጀነራል ታደሰ ወረደ አማካይነት ወደ ግንባር መረጃዎች ሲሄድ ከመሄድ በፊት ሌላ መረጃ ላስከትል። ኢህአፓ እንደዚሁ ረዘም ያለ መግለጫ አውጥቷል። በአጭሩ መግለጫውን ወደ እናንተ ላድርስ። ብልጽግና እውነተኛ የፖለቲካ ፓርቲዎች ጋር ብልጽግና ትርጉም ያለው ድርድር ማድረግ አይፈልግም ሲል ወቅሷል። ያለመከሰስ መብት ያላቸውንም የምክር ቤት አባላት ጭምር አስሮ እያሰቃየ ነው የሚገኘው ብልጽግና በአስቸኳይ ለቃቸው ይገባል ብሏል። ጋዜጠኞቹ በጅምላ ታስረዋል፣ ይህም አግባብነት የለውም ሲል ኢህአፓ ይህንን አውግዟል። አውዳሚ ጦርነት ውስጥ አገሪቱ ገብታለች ለዚህም ለጦር መሳሪያ ግዥ እና ጦር መሳሪያ ድጋፍ ለማግኘት ሲባል የኢትዮጵያን ብሔራዊ ጥቅም ጭምር ለባዕዳን አሳልፎ እየሰጠ ነው ብልጽግና ሲል ወቀሳውን አቅርቧል በተመሳሳይ ተስፋ የተጣለበት የለውጥ ጊዜ 2018 የነበረው ሙሉ በሙሉ ተኮማትሮ የዲሞክራሲ ምህዳሩ ጠቦ ተኮማትረዋል ብሏል ተቃዋሚዎችን ለማሸማቀቅ ብልጽግና የሚሄድበት እርቀትም እንዲሁ እጅግ አሳፋሪ መሆኑን ገልጿል። በውጭ የሚኖረው ማህበረሰብ የዲያስፖራ አባል በኢትዮጵያ ውስጥ በጦርነቱ ምክንያት እየተፈጸመ ያለውን የሰብአዊ መብት ጥሰት በተመለከተ ማጋለጡን እንዲቀጥል ኢህአፓ ጥሪ አቅርቧል። እስረኞቹ ይፈቱ። የታሰሩት እስረኞች የማንነትና የፖለቲካ የህሊና እስረኞች ናቸው እንጂ ወንጀለኞች አይደሉም። ስለዚህ በአስቸኳይ ሊፈቱ ይገባል ሲል አቅርቧል። እንግዲህ ኢህአፓ በብልጽግና ላይ ያወጣው መግለጫ ነው፣ ትመለከቱ ትችላላችሁ። ወደ ምስራቅ ጎጃም የሚወስደን መረጃ ላስቀድም። ምስራቅ ጎጃም በባሶ ሊበን ወረዳ ሊበን ቀጠና ከኮርክ ከተማ አቅራቢያ ወደ አባይ በረሃ ከባድ ውጊያ ተደርጓል። ከአባይ በረሃ እስከ ኮሜ ዘሜ ተብሎ ወደሚጠራው አካባቢ ድረስ ትላንትና ሲደረግ በኋላው ከባድ ውጊያ ለጊዜው የደረሰው ከፍተኛ ሆነ ለጊዜው የደረሰው ሰብአዊ ጉዳት አልታወቅም። በዝርዝር ከፍተኛ ይሆን ዝቅተኛ፣ እሱን ወደፊት የሚጣራ ነው የሚሆነው። በውጊያው እስከ አምስት ሰዓት ድረስ ከቀጠለ በኋላ ተጨማሪ ኃይል ከየጁቤ ከተማ ወደ ኮርክ መንግስት በስምንት ተሽከርካሪዎች በማንቀሳቀስ መድፍ፣ ዙ 23 ሞርተር ጭምር በመጠቀም ወደ አባይ በረሃዎች ከፍተኛ ድብደባ ሲያደርግ ነበረ። በመንግስት ኃይልም ሆነ በፋኑ ላይ የደረሰው ጉዳት አልታወቅም። በንጹሐን ላይም እንደዚሁ በከባድ መሳሪያዎች ድብደባ የደረሰው ጉዳት እየተጣራ ነው ተብሏል። ዝርዝር መረጃዎች ሲወጡ ወደ እናንተ የማደርሳችሁ ይሆናል። ወደ ሸዋ ስንሄድ ሸዋ ምንጃር በአራት ቀናት ውስጥ አስራ ሁለት በላይ የመንግስት የመከላከያ አባላት የነበሩ ከስምሪት ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸው የመረጃ ምንጮቹ ገልጸዋል። ሚያዚያ 3 ሚያዚያ አምስት ድረስ ከሚያዚያ 3 ከሚያዚያ አምስት ድረስ ባሉት ቀናት የነፍስ ወከፍ መሳሪያዎችና ትጥቆችን የያዙ አባላት ናቸው ፋኖን እየተቀላቀሉ ተብሏል። በተመሳሳይ አቸፈር ዝህብስት ተብሎ የሚጠራ ቦታ ወደ ዲላሞ እንቅስቃሴ ላይ የነበሩ የመንግስት ወታደሮች አንድ ኦፕሬተርን ጨምሮ አምስት አባላት ወደ ፋኖ ተቀላቅለዋል። የሬዲዮ ኦፕሬተር ጭምር ማለት ነው። በዚህ ምክንያት እንግዲህ ከዲላሞ ወደ ዝህብስት፣ ከዝህብስ ወደ ዲላሞ ያለው አጠቃላይ የወታደራዊ እንቅስቃሴም የህዝብ እንቅስቃሴም ቆመዋል። በአካባቢው ውጥረት እንዳለ ነው የመረጃ ምንጮች የሚገልጹት። ሌላው ትናንትና ብርቱ ውጊያ ከተደረገባቸው አካባቢዎች አንዱ ምስራቅ ጎጃም ድጓ ጽዮን አካባቢ ነው። በዚህ በከተማው ከባድ ውጊያ ነው የተደረገው። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ወታደራዊ ጉዳት ደርሷል። እንደ አካባቢው ኗሪዎች እና የአይን እማኞች ገለጻ በዚህ ከተማ በአራት አቅጣጫዎች ነው ውጊያ የተደረገው ይላሉ የመረጃ ምንጮቹ። በደብረ ዘይት፣ የጨመቆ ቴክኒክና ሙያ እንዲሁም ደግሞ ሚካኤል ተብሎ በሚጠሩት በአራት ግንባሮች ነው ከባድ ውጊያ ሲደረግ የዋለው። በዚህ ውጊያ በተለይ በመንግስት ኃይሎች ላይ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። በአንድ ግንባር ደብረዘይት ተብሎ በሚጠራው ግንባር ብቻ በርካታ የመንግስት ኃይሎች ናቸው ሙትና ቁስለኛ የሆኑት። በትንሹ ሀምሳ የሚሆኑ የመንግስት ወታደሮች፣ አድማብተና የሚሊሻ የፖሊስ አባላት ሙትና ቁስለኛ ሲሆኑ ከአርባ ዘጠኝ በላይ የነፍስ ወከፍ መሳሪያዎች እንዲሁም ደግሞ ሁለት ብሬና አንድ ስናይፐርን ጨምሮ አንድ የቃታ መሳሪያ በፋኖጅ ገብቷል ተብሏል። በተመሳሳይ በሁለተኛው ግንባር ጨመቆና ቴክኒክ አቅጣጫ ባሉት በሁለቱ አቅጣጫዎች እንደዚሁ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። ሶስት ኢንስፔክተር ማድረግ ያለውን የፖሊስ አዛዥ ጨምሮ ሶስት የፖሊስ አባላት ስለመያዛቸው ከሰላሳ በላይ የሚሆኑ ደግሞ ሞትና ቁስለኛ ስለመሆናቸው በአጠቃላይ በዚህ ግን በዚህ ከተማ በነበረው ውጊያ በአራት ቦታዎች በነበረው ውጊያ ከፍተኛ ጉዳት ደርሷል። ከዘጠና ስድስት በላይ መንግስት ወታደሮች ሞት ሲሆኑ ከነዚህ ውስጥ እንግዲህ ሻለቃ አመራርና አጃቢዎቹ ይገኙበታል ተብሏል በተመሳሳይ በፋኖ በኩል የደረሰው ጉዳት አልታወቀም በንጹሐን ላይም እንደዚሁ የደረሰው ጉዳት እስካሁን እየተጣራ ነው ተብሏል በዚህ እንግዲህ አራት የፋኖ ብርጌዶች ሁለተኛ ክፍለጦር የፋኖ ብርጌዶች እንደተሳተፉበት ደጋዳም ሞት መብረቁ መዝገቡ ዋለ እንዲሁም ደግሞ ጮቄ ብርጌድ እና ዮሐንስ አለማየሁ ብርጌዶች እንደተሳተፉበት ነው መረጃዎቹ የሚያሳዩት ከፍተኛ ሰብአዊ ቁሳዊ ጉዳት ነው የደረሰው ተብሏል እንግዲህ ድጎጽ የሆን አካባቢ እየሆነው ነው። ሰሞኑን ከባድ ውጊያ ሲደረግበት የነበረው የቋራ ቀጠና ምን ይመስላል የሚል ሀሳብ ካላችሁ እንግዲህ የሚከተለው መረጃ ይዣ አለው። በቋራ ቀጠና እስከ ጃዊ ድረስ ያለው ውጊያ እስከ ትላንት ድረስ እንደቀጠለ ነው። ትላንትና ከሰዓት በኋላ በተለይ በቋራ አካባቢ ያለው ውጊያ ቆሟል። ጃዊ አካባቢ የነበረው ግን እስከ አመሻሹ ድረስ ቀጥሏል ነው የሚሉት የመረጃ ምንጮቹ። በዚህ ግንባር እንግዲህ ሰፊ ኮሪደር በሸፈነው ውጊያ ለበርካታ ቀናት በቀጠለው ውጊያ ከፍተኛ ሰባዊ ቁሳዊ ጉዳቶች ደርሰዋል። ሁለት የገጠር መንደሮች ከተሞች ሊባሉ የሚችሉ እነሱ ሙሉ በሙሉ በሳት ወድመዋል። ይህን ያደረጉት ደግሞ ፋኖ እነዚህ ከተሞች የመጣ ምግብ ይበላል፣ ምግብ ይሸጡለታል በሚል ነጋዴዎችን በመግደል ከተማውንም በማውደም የመንግስት ኃይሎች ናቸው ይህን ያደረጉት ተብሏል። ጃዊ ማቡልክ ወደ ደረቅ ወንዝ ሰዋታም፣ ከሰዋታም እስከ ቢሆን እንዲሁም ደግሞ ድንግራና ፍልሃ ብሔራዊ ድረስ ትናንትና ከሰዓት በኋላ ውጊያ ሲደረግ ውሏል። ጫሪያ፣ እንዲሁም ደግሞ ሙቅላ ተብሎ የሚጠሩት አካባቢዎች ከፍተኛ ጉዳት ያደረሱ ውጊያዎች ተደርገዋል። ከእነዚህ አካባቢዎች እንግዲህ የደረሱ ወታደራዊ ጉዳቶች በዝርዝር አልታወቁም። ሆኖም ግን ላሉ የመረጃ ምንጮቹ በሄሊኮፕተር ጭምር ቁስለኞች ሲነሱ ነበረ። ምናልባት ከፍተኛ ወታደራዊ አዛዦች ጉዳት ሳይደርስባቸው አይቀርም። በተደጋጋሚ በሄሊኮፕተር አስክሬኖች፣ ቁስለኞች የሚነሱ ከሆነ ከፍተኛ ወታደራዊ አዛዦች ጉዳት ሲደርስባቸው ነው። ከዛ ቀደም ብሎም በሄሊኮፕተር በእርግጥ ቋራ አካባቢ በተለይ በሙር ተብሎ የሚጠራው አካባቢ